የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያደረገውን ኢየሱስን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያደረገውን

ለአምልኮ የጣልን ከስሩ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። ሊገዛ እንደሞን መነዘረ በሞቱ መውጊያውን ሰበረ። ቀሚሱ እጣ ሲጣልበት ተገፎ አለም ጌጠበት። እኛ ግን የተሰቀለውን ክርስቶስን እንሰብካለን እኛ ግን በድል ያረገቡን ኢየሱስን እንሰው ካለነ ያልያዘው ሞትና መቃብር ያረገው በግርማ በክብር በአባቱ ቀኝ የተቀመጠው ኢየሱስ ለዘላለም ያው ነው እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገቡን ኢየሱስን እንሰብካለን። ለናቱም ለእናቱም ለአባቱም አንድያ ውድ ነው የሌለው መተኪያ ለፍቅር ነፍሱን ያልሰሰተ አንዱ ስለ ሁሉ ሞተ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድን ያረግቡን ኢየሱስን እንሰብካለን። ያለያዘው ሞትና መቃብር ያረገው በግርማ በክብር በአባቱ ቀኝ የተቀመጠው ኢየሱስ ለዘላለም ያው ነው። እኛ ግን የተሰቀለውን ክርስቶስን እንሰብ እኛ ግን በድል ያደረገውን ኢየሱስን ሰው ካለን፣ ፍጹም ሰው ፍጹም አምላክ ሆኖ በሞቱ ዓለማትን ከድኖ ነፍሳትን ከሲኦል ዘረፈ፣ በደሙ ሕያው ታሪክ ጻፈ። እኛ ግን የተሰቀለውን ክርስቶስን እንሰው ካለን፣ እኛ ግን በድል ያረገውን ኢየሱስን እንሰው ካለን፣ እናትነት ከድንግልና ጋር እንደምን ያለነው ከህሊና በላይ የምስጢር ግሩ ነው። በማንና በምንን መስላት ከቶ የሰማዩ ዜማ በሆዷ ተሰምቶ ሳይተክሏት ውሃ ሳያጠቷት ያፈራች የአሮን በትር ናት። የልዑል እግዚአብሔር ከተማ ተአምርሽን ምድር ሁሉ ትስማ፣ የህይወት ውሃ ምንጭ የሽቱ መኖሪያ የሽቱ መኖሪያ የምስጢር መዝገብ ናት፣ የቃሉ ማደሪያ

የአሮን በትርናት የልዑል እግዚአብሔር ከተማ ተምርሽን ምድር ሁሉ ትስማ የምስራቁ መቅደስ የሕዝቅኤል ደጃፍ የሕዝቅኤል ደጃፍ የምስ ሳፍባት የህይወት መጽሐፍ ዓለም ያነበባት ፊደላት መማሪያ ፊደላት መማሪያ የአዲሱ ኪዳን መሠዊያ ሳይተክሏት ውሃ ሳያተቷ ያፈራች የአሮን በትራት የልኡ ለእግዚአብሔር ማደሪያ ታምርሽን ምድር ሁሉ ትስማ ጳጦስ የተባለች የሲና ቁጥቋጦ የሲና ቁጥቋጦ ዙፋኑ አደረገሽ ከሴት መሃል መርቶ ባያሎ ነፍስ ላይ ያየናዝናዝ ያየናዝናዝ በሐልዮ በግብር በሕሊናም ድንግል ሳይተክሏት ውሃ ሳያጠጧት ያፈራች የአሮን በትር ናት፣ የልዑል እግዚአብሔር ከተማ፣ ታምርሽን ምድር ሁሉ ትስማ። በብርታት አለ በግርማ በክብር በላይ በራማ ከቋንቋ በላይ ነህና ይድረስ ምስጋና። በብርታት አለ በግርማ በክብር በላይ በራማ ከቋንቋ በላይ ነህና ይድረስ ምስጋና። ውሆችን በዘለፋ በተራሮች አቆመ የምድርን መሰረት በጥንቁ ላይ መስረተ ከህምሊና መረዳት ከቃላት ጉልበት በላይ ያልሰራኸው ቢጠፋ ስም ሆነ ኤልሻዳይ በብርታት አለ በግርማ በክብር በላይ ብራማ ከቋንቋ በላይነህና ይድረስ ምስጋና ነበልባል አገልጋይ ሰረገላ ደመና የቃል ምሰሶ ተክለ ሰማዩን ምታጸና ነፍሳችን ባረከች ስለ ታላቅነት በዘመና ትርጅና መለወጥ የሌለብ በብርታት አለ በግርማ በክብር በላይ በራማ ከቋንቋ በላይ ነህና ይድረስ ምስጋና። በጣቶች ተዳሰው ተራሮች ይጤሳሉ ከግርማ ከግርማህ የተነሳ በፊት ይዘላሉ። ተወዶ የሚፈራ ተፈቆ የሚከበር እንዳንተ ያለ ንጉስ አልተገኘም። እግዚአብሔር በብርታት አለ በግርማ በክብር በላይ በራማ ከቋንቋ በላይ ነህና ይድረስ ምስጋና። በፍቅር ሜዳውለ ምርኮ በመስቀል ሆነ። በአንዱ ምክንያት የጠፋው በአንዱ ባንተ ሞት ዳነ። ሸለፈቷ ተገርዞ ምድር ፊቷ ታደሰ፣ በመከራው ሸለቆ ቸርነት ፈሰሰ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረደውን ኢየሱስን እንሰብካለን። ዝማሪያችንን እንቀበል። በጣም ይቅርታ ሰዓት ወስጃለሁ። በጣም በእውነት ደስ የሚል ዝማሬ ነበር። ዝማሬ መላእክት ያሰማልን ሁላችሁንም። አቦነሽ ዘማሪት አቦነሽ በማዕከላችን ስለተገኘሽ በጣም በጣም እጅግ እድለኞች ነን። እዝሩ በዚህ አጋጣሚ በዛ ጋጣሚ ተዋወቁ። ልደተቃልን በጣም ማይክ ሸንከፈችና ተዋወቁ። በጣም የምንወደው ወደው የፕሮቴስታንት ወንድማችን በጣም ግን እንጂ ማውቂ ያዳምጣቸዋል። በጣም ደስ ይላል። በጣም እግዚአብሔር ያክብርህ። እናከብርሃለን፣ ነው ወጣለን፣ ነው እውነቴን ነው፣ እውነቴን ነው። ፈለገ አንዱ ደግሞ የሚወደድን ፈለገ በቀልድ እያዋዛ የምታስተምረው ነገር ነው። እና መስመር ላይ ዲያቆን መኩሪያ ጉግሳ እንዳለ እየሰማው ነው ደውሎልኝ ነበረ።